ሉሊት ከዳዊት ጋር ወደ ስራ ስትወጣ አበባን አደራሽን ምንም ነገር እንዳይጎለው ተንከባከቢልኝ ምንም ነገር እንድጎለው አልፈልግም ብላት ትወጣለች ማለት ነው። እሷም ወደ ካልብ ወዳለበት ክላስ ትገባለች ሰራተኛዋ ማለት ነው። ካልብ ወዳለበት ክላስ ስትገባ ካልብ በሽጉጥ የተመታበትን ቦታ በጨርቅ ታሽጎ ስለነበረ እሱን እያስተካከለ ታገኘዋለች። ከዛም በጣም ደንግጣ በሞትኩት በሞትኩት ምን ሆነህ ነው ምን ሆነህ ነው ብላ ትደነግጣለች። እሱ ምንም አልሆንኩም ደህና ነኝ፣ የሆነ ጉዳት ደርሶብኝ ነው ይላታል። ማነው እንደዚህ እስከምትኮን ድረስ እየጎዳ ማነው የመታ ማለት ይህ፣ እንዴት እንደዚህ ልትሆን ቻል? ከምናምን ስትሉ በቃ ያልተጠበቀ ሰው ነው እንደዚህ ያደረገኝ፣ ስለዚህ ችግር የለውም ይለታል። እንዴት እንደዚህ ትሆናለ አንተማ ደካማ ነህ ማለት ነው እንዴት እንደዚህ እስከሚደበድቡ ድረስ ዝም ትላለህ በጣም ነው የሚያሳዝነው እስኪ ቆይል የለህ ምን ሆነህ ነው ግን ማነው የመታህ ስትለው አቦ በቃ ተኛ ሌቦች ናቸው የመቱኝ ሌላ ነገር የለውም ይላታል እሷም እሺ በቃ የሆነ የማሰሻ ነገር ላምጣልህ ብላ ልታመጣለት ስትሄድ እንዴ ምን እያልሽ ነው ማሰሻ ኧረ እኔ ምንም አልፈልግም እኔ ምንም የምፈልገው ነገር የለም ደግሞ የምን ማሰሻ ነው ይላታል ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ አሁንም በድጋሚ ይህ ቪዲዮ የደረሳችሁ ውድ እና የተከበራችሁ የሀገሬ ልጆች አዲስ ከሆናችሁ ሰብስክራይብ፣ ነባሮቹ ደግሞ በላይ ከተባበሩኝ ማለት ነው። እናንተ ለእያንዳንዳችሁ እናንተ ላይክ ባደረጋችሁ ቁጥር ለእኔ ይጠቅመኛል። ስለዚህ ስወዳችሁ ላይክ አድርጉልኝ በቅንነት ማለት ነው። አመሰግናለሁ። እናም ሉሊት እንደዛ ብላ ከወጣችው በኋላ እሷ ካለብን ለመንከባከብ አደራ ተብላ ስለነበረ ወደ ካለብ ስትገባ፣ እንግዲህ ካለብ ቁስሎን እያሸገ ታገኘዋለች። እሷም የማሰሻ ነገር ላምጣለ ስትለው እንቢ ይላታል። የምንም ማሰሻ ነው፣ እኔ ምንም አልፈልግም። ስለ ተንከባከብሽኝ ከልብ አመሰግናለሁ ሲላት የምን እንክብካቤ ነው? ምን አደረኩል? ስትለው እንዴ ደሜ ደማለው ይነካሻል እያልኩሽ እሱን ሳትጸየፊ ስለ ተንከባከብሽኝ ከልብ አመሰግናለሁ ይላታል። አረ ምንም ችግር የለውም፣ የምን መንከባከብ ነው ካለችው በኋላ በሌላ በኩል ወይዘሮ አልማዝ አልገዋ ላይ ቁጭ እንዳለች ሉሊት ትሄዳለች ማለት ነው። ሉሊት ከእናቷ ሂዳ እናቴ፣ ካሁን በኋላ በፍጹም አልታገስሽም የድርጅቱን ዶክመንት ካልሰጠሽኝ እኔ እና አንቺ ያበቃልናል ልትለታለች። ወይዘሮ አልማዝ ደግሞ ሙቼ እገኛለሁ ይህን ነገር በፍጹም አላስረክብም ትላለች። ወይዘሮ አልማዝ ሙታም ቢሆን የዚህን ዶክመንት አትሰጥም፣ እሷ መደራደሪያ ብላ ይዘዋለች። ልዕልት በመካከል ግን ሉሊት በመካከል ልዕልትን በፍጹም አልጠረጥርም፣ እሷ እናቷ ያለችበትን ቦታ ታውቃለች የድርጅቱን ዶክመንትም ታመጣልኛለች ብላ ነው የምታስበው። ነገሩ ግን እንደዚህ በቀላሉ የሚሆን አይመስለኝም። አልማዝ በፍጹም ይህን ዶክመንት አትሰጥም፣ የምትደራደርበት ነው የምታደርገው። የድርጅቱን ዶክመንት ሰጠች ማለት ሉሊትን የጠየቀቻትን ገንዘብ አታገኝም ማለት ነው። ስለዚህ መደራደሪያ ነው። እኔ ይህን ዶክመንት በፍጹም አልሰጥሽም ብላ ልጇን ትመልስላታለች። ልጅቷ ደግሞ እኔ ከአሁን በኋላ አንቺን ልታገስሽ አልችልም፣ ስለዚህ እባክሽን ዶክመንቱን አምጪ ስትላት እኔ እሞታታለሁ እንጂ ዶክመንቱን አልሰጥሽም፣ አንቺ ሁልጊዜም ለእኔ ጥሩ ነገር አታስብም ትላታለች። እናቴ እኔ መቼውንም ቢሆን ላንቺ ክፉ ሁኜ አላስብም። ድርጊቶችሽ ግን እኔን እንድከፋ እያደረግሽኝ ነው ያለው። ስለዚህ እባክሽን የሆን ዶክመንት ስጭኝ ከዛ ላይ ከዛም ባለፈ ደግሞ ካለብን ልገዩ ነበር ምን አደረገ ስትላት፣ ቆይ አንቺ ምን አስበሽ ነው አንቺ ራሱ ካለብና ሉሊት እንድለያዩ አልነበር የምትፈልጊው ስትላት፣ እኔ ካለብና ሉሊት እንድለያዩ እንጂ ግደዋ አላልኩሽም። ስለዚህ አንቺ ግን ወንጀለኛ ነሽ። ያንቺ ወንጀል ተቆጥሮ ያልቅም። ከፈለግሽ ደግሞ ልዘርዝርልሽ ስትላት ሰላት አንቺ መቼውንም ቢሆን ለእኔ ጥሩ አስበሽ አታውቂም። አንቺ አረመኔ ጨካኝ ነሽ። ስለዚህ እኔ ደግሞ ባጎረስኩት መነከስ ልምድ ሆኖ ቀርቷል። እናም ምንም ብትይኝ ደግሞ ልሰማሽ አልችልም አልፈልግም ትላታለች። እናትየውም እንደዛ ስትላት በፍጹም ልሰማ አልቻለችም። ልዕልት እያበደች ነው ያለችው በመካከል እናቴ ይህን ዶክመንት ካልሰጠሽኝ፣ ይህን የድርጅቱን ዶክመንት ካልሰጠሽኝ እኔ ለፖሊስ አሳልፌ እሰጥሻለሁ ትላታለች። እሷም ለፖሊስ አሳልፌ እሰጥሻለሁ ነው ያልሽኝ? የፈለግሽውን ነገር ማድረግ ትችያለሽ። እኔ ደግሞ ይህን ዶክመንት መቼውንም ቢሆን አሳልፊ አልሰጥም። ስለዚህ የፈለግሽውን ነገር ማድረግ ትችላለሽ። አንቺ አለሽ የምልሽ ልጄ፣ እንደዚህ ካደረግሽ የራስሽ ጉዳይ። እኔ ደግሞ ይህን ሁሉ ነገር የማደርገው ላንቺ፣ ለልጄ ብዬ ነው ስትላት፣ ለእኔ ብለሽ ከሆነ ሁልጊዜ ላንቺ ብዬ ላንቺ ብዬ እያልሽ ነው አይደለም ለምታደርጊው። ለእኔ ብለሽ ምንም ነገር አታደርግልኝ እናቴ። አልፈልግም እኔ የአንቺን ያንቺን ወንጀል መሸፈን በጣም ደብሮኛል፣ በጣም አስጠልቶኛል። ትግስት ያልቋል። ከዚህ በላይ ልታገስሽ አልችልም። ሉሊትንም ቢሆን እንደዚህ የጎዳሻት ማየት አልፈልግም። ካሁን በኋላ ሉሊትም እንድትጎዳ አልፈልግም። እህት የሰትላት አንቺ እህት የተያልሽ አደለም አበሉሽ፣ አጠጡሽ አይደለ፣ እህቴ ትያታለሽ። እኔ እናትሽ ነኝ። እኔ እናትሽ ለአንቺ ብዬ ነው ይህን ሁሉ የማደርገው ስትላት፣ አሁንም በድጋሚ እኔ ለእኔ ብለሽ ምንም ነገር እንድታደርግልኝ አልፈልግም። ይልቁንስ እኔ ከአሁን በኋላ አምረር ያለው ምንም ነገር አልታገስሽም። ይልቁንስ የምፈልገውን ይህን ዶክመንት ካልሰጠሽኝ ችግር ይፈጠራል። ስትላት የሚፈጠረው ይፈጠር፣ ምን ታመጫለሽ? ምንም አታመጭም። እኔ ይህን ዶክመንት አሁንም ደግሜ የምነግርሽ አሳልፌ አልሰጥሽም ትላት አለች። እሷም ይህን ዶክመንት አሳልፈሽ አሰጭኝም አደለ? እንግዲህ ወስኜ ለፖሊስ አሳልፌ እሰጥሻለሁ ስትላት አንቺ እኔን ለመጉዳት መቼም ቢሆን ወደ ኋላ ብለሽ አታውቂም። ስለዚህ የፈለግሽውን ነገር ማድረግ ትችያለሽ። ባረባ ነገር አሳልፈሽ ልትሰጪኝ ነው ማለት ነው፣ ሉሊት ለና ቤት እንድትቀመጥ እኔን እስር ቤት ልትወረውሪኝ ነው አይደል? ስትላት እማዬ፣ እኔ ይህን ዶክመንት ስጭኝ ነው ያልኩሽ። ይህን ዶክመንት ካልሰጠሽኝ ወንጀልሽን ለእያንዳንዷ አንድ ሁለት ብዬ እዘረዝርልሻለሁ። ሲጀመር ደግሞ ፖሊሶች እየፈለጉሽ ነው እናም ታውቂያለሽ አይደለም እኔ አንድ ቃል ትንፍሽ ብል ወስደው እስር ቤት የሚወረውሩሽ፣ ስለዚህ የዶክመንቱን ነገር አስቢበት ስትላት፣ ወይዘሮ አልማዝሙ ይቸገኛለሁ፣ በፍጹም ይህን ነገር አልሰጥሽም ትላት አለች። በሌላ በኩል ለሰራተኛዋ ቤተሰቦቿ ደውለው አባትሽ ታማል፣ የአባትሽ መታከሚያ ገንዘብ ያስፈልጋል ይሏታል። እሷም አሁን ገንዘብ ከየት አባቴ ነው ማመጣው የታገኛለው ስትል ገና እኮ ስራ ቦታ ደግሞ ከገባው ገና ሁለት ቀኔ ነው። አሁን ገንዘብ ከየት ነው ማመጣው ብላ እየተጨነቀች ነው። ከዛም ከጭንቀቷ ምንም የሚያዋጣት ነገር አላገኘችም።

እሷም እንግዲህ አስባችሁታል። አባትሽ ታሟል፣ ገንዘብ አምጭ ተብላለች። ወይዘሮ አልማዝም ብትሆን ገና ትናንትና የቀጠረቻት ልጅ እንኳን አይደለም፣ ገንዘብ ልሰጣትና ዞር ብላ አታያትም። ስታያት ሁሉ ነገሯ ሳስበው፣ ልጅቷ ራሱ ይህን ነገር የምታደርግ አይደለችም። ሲቀጥል ደግሞ ልጅቷ አይኗን የጣለችው ካልብ ጋ ሳይሆን ዳዊት ጋ ነው። ዳዊትን ወደዋለች። ሳስበው ዳዊትን ሳትወደ አትቀርም። እናም እንደውም ካልብና ማለት ዳዊትና ሉሊት አብረው ሲወጡ እኔ አጣይ ተብዬ ተልኬ ጭራሽ አፋቅሬያቸው ቁጭ አልኩ እያለችው ነበረ እና ሙድና የተከበራቸው ቤተሰቦች። ወይዘሮ አልማዝ በአበባ ወይም በሰራተኛዋ ምክንያት ያሰበችውን ነገር ሳስበው የሚሳካላት አይመስለኝም። ሁልጊዜ ነገር እንደ ጎነጎነች ነው። ነገር ግን ነገሮቹ የሚሳኩላት አይመስለኝም። ለማንኛውም አሁን ልጅቷ ብር ትፈልጋለች። ይህን ብር ደግሞ ካላገኘች በጣም ከባድ ነው የሚሆነው ማለት ነው። በሌላ በኩል ሉሊት ከውጭ ስትገባ፣ ሉሊት ከውጭ ወደ ዳዊ ማለት ወደ ካለብ ስትመጣ ካልብ ቁጭ ብሎ ነበር። እናም የት ሄደሽ ነው ስላትኝ የሆነች ትንሽዬ ስራ ነበረችኝ ስለው፣ የምን ስራ ነው ምንድን ነው ብሎ ሲጠይቃት፣ አይ በቃ የሆነ ትንሽ ስራ ነበረኝ እና እንዴት ነህ ውሎህ እንዴት ነው ምናምን ብላ ትጠይቀዋለች። እሱም ሰላም እንደሆነ ና አብራቱ እንዳሉ ነበረች ምናምን ጠይቃታል። ለምን አልነገርሽኝም ከሄድሽበት ቦታ ምናምን ብሎ ይጠይቃት የነበረው ለማንኛውም ውድ ነው የተከበራቸው ቤተሰቦቼ፣ የወይዘሮ አልማዝ ነገር ነገር ትጎነጉናለች ትጎነጉናለች። ነገር ግን እስካሁን ድረስ የተሳካላን ነገር የለም። ምን እንደምታደርግም ወደፊት እናያለን። ግን የዚህን የድርጅቱን ዶክመንት የእውነት ልዕልት ተቀብላ ለሉሊት ትሰጣታለች ወይስ አትሰጣትም ወደፊት የምናየው ይሆናል ማለት ነው። ወይዘሮ አልማዝ ግን የምታደርገው ነገር እስካሁንም ድረስ በቃኝ ልትል አልቻለችም። ዋናው ደስ የሚለው ነገር በነገራችን ላይ ፖሊስ እየፈለጋት ነው። ዳዊትን ቢሆን ራሱ ዝም ይላታል ብዬ አላስብም። የፖሊስ ካመለከተ በአንድ ጋ ነው ቀብ አድርገው የሚይዟት። ልዕልት እናቷን ልታገኝ እንደምትሄድም ዳዊት ያውቃል። ለሉሊት አልተናገረም እንጂ ዳዊት ያውቃል እናትና ልጅ እንደሚገናኙ። እንደውም ምናላት ሉሊት ልዕልትን ሉሊት እናቷን ያለችበትን ቦታ እንደማታቅ ሆና ስትነግሪሽ ታምኛታለሽ ወይ ነው ያላት። ምክንያቱም እሱ ያውቃል ማለት ነው። ውዶች ቀጣ ያለው ቀጣዩን ንጅ ይመጣለው። እኔ እዚህ ላይ ያበቃለሁ። ስወዳችሁ ላይክ ማድረጋችሁን አትርሱ። በያላችሁን በሰላማችሁ ይብዛል። ባባይ